ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ቅዳሜና እሁድ እንግዲህ የሊጉ ትልልቅ ጨዋታዎች ተደርገዋል። በተለይ የተጠበቁ ውጤቶች እንዳሉ ሆኖ ያልተጠበቁ ውጤቶችም በሊጉ እንግዲህ ተስተናግደዋል። እያንዳንዱ ጨዋታ ያው እንደምታውቁት የፕሪሚየር ሊጉ የሳምንት ቆይታዎች ለቡድኖች በጣም አስፈላጊ ነው። ቤዚክ የሆነ ሻምፒዮንነት ወይም ደግሞ በሊግ ውስጥ የሚኖራቸውን የወጥነት ጉዞ የሚወስኑበት ነው። አርሰናል ከሰንደርላንድ ጋር ባደረገው የቅዳሜው ጨዋታ እንግዲህ አቻ ወጥቷል። አርሰናል ተመርቶ እንደገና አቻ ሆኖ መርቶ መጨረሻ ላይ ነው ጎል የተቆጠረበት። ይሄ በእንቅስቃሴ ሰንደርላንዶች አርሰናልን ምንድን ነው ይከለከሉት የሚለውን ዛሬ ለመመልከት እሞክራለሁ። ሁለተኛው ሊቨርፑል ነው። ሊቨርፑል ትናንት በማንቸስተር ሲቲ ተሸንፏል። ሽንፈቱ የሲዝኑ አምስተኛ ሽንፈት ሆኖ ተመዝግቧል። ያው ሊቨርፑል ተከታታይ የሆኑ ሽንፈቶችን እያስተናገደ ነው። ሽንፈቱ አይደለም። አሁን ትልቁ ጥያቄ ሊቨርፑል በየጨዋታዎቹ በሚሸነፍበት ሰዓት ለነዛ ሽንፈቶች ምላሽ የሚሰጥበት መንገድ ነው። አሁን ትልቁ ጥያቄ የሆነው አንዳንድ የጨዋታ እንቅስቃሴዎቹ የማያድጉ እንቅስቃሴዎች የሆኑ በየሽንፈቶቹ እየተደጋገሙ እየታዩ ነው ያሉት እነኚህን ጉዳዮች ለመመልከት እንሞክራለን። ትናንትና እንኳ በነበረው የማንቸስተር ሲቲና የሊቨርፑል ጨዋታ የመጀመሪያዎቹ 15 ደቂቃዎችና የመጀመሪያዎቹ 30 ደቂቃዎች ላይ የነበረው የሊቨርፑል እንቅስቃሴ ማንቸስተር ሲቲን ለመቆጣጠር ማንቸስተር ሲቲን ጫና ውስጥ ለመክተት የማንቸስተር ሲቲን የጨዋታ እሳቤ በጫና ውስጥ ማንቸስተር ሲቲን ከቶ ወደ ራሱ የጨዋታ ዕቅድ ለማምጣት የሚቸገር ቡድን እንደሆነ ተመልክተነዋል። በመጀመሪያዎቹ 35 ደቂቃዎች ማንቸስተር ሲቲዎች ወደ 12 የሚጠጉ ኳሶችን ኦፖዚሽን ቦክስ ላይ ነካክተዋል። በሊቨርፑል በኩል በኦፖዚሽን ቦክስ ውስጥ የተነካኩት ኳሶች አምስት የሚደርሱ እንኳ አይደሉም። ወደ አራት የሚጠጉ ኳሶችን ነው ሊቨርፑሎች የነካክቱት። ይሄ የሊቨርፑልን የፋይናል ሰርድ ኳስን ነካክቶ ተጋጣሚን አደገኛ ውስጥ የመክተት ስትራቴጂን በተመለከተ ምን ያክል ፈተና ውስጥ እንዳለ ምን ያክል ለጥያቄዎች ያፈረ ሊቨርፑል እንደሆነ በየጨዋታዎቹ እየተመለከትን ነው የምንገኘው። አሰልጣኝ አርነስሎትም አሁን አንደር ፕሬር ውስጥ ናቸው። ከባድ የሆነ ፕሬር ውስጥ ገብተዋል አሰልጣኙ። ምክንያቱም አምና ሻምፒዮን የነበረው ሊቨርፑል ዘንድሮ ተጫዋቾችን ወደ 390 ሚሊዮን ፓውንድ አካባቢ ገንዘብ አውጥቶ ሲያዘዋውር የሚጠበቀው ነገር ከአምናው በተሻለ ፐርፎርም የሚያደርግ ሊቨርፑል፣ ከአምናው በተሻለ ፐርፎርማንስ ያለው ሊቨርፑል እንዲሆን ነው። ነገር ግን ከአምናው የነበረውን ውጤት እንኳ አይደለም መጨመር ማስቀጠል አልቻለም። ማስቀጠል የቻለበትን እድል እንኳ አልፈጠረም። ስለዚህ አሰልጣኙ ፕሬሸር ውስጥ ይገኛሉ። እሳቸውም ከጨዋታው በኋላ የሰጡት አስተያየት አለ። ስለዛም ለመመልከት እንሞክራለን። ፖድካስቱን ላይክ እና ሼር አድርጉ ለሌሎች እንዲደርስ በሁለቱ ጉዳዮች ላይ ዘርዘር ያሉ ሀሳቦችን ይዤ ቆይታ የምናደርግ ይሆናል። ጥሩ ጊዜ እንዲሆንላችሁ እመኛለሁ። የመጀመሪያ ጉዳይ እናድርገውና ወደ አርሰናል እንሄድ። አርሰናል ቅዳሜ እለት በነበረው ጨዋታ በሰንደርላንድ ነጥብ ጥሏል። ይሄ ለአርሰናል ደጋፊዎች እንዲሁም በስኳድ ውስጥ ለነበሩ ተጫዋቾች አክሴፕተብል አልነበረ። ምክንያቱም አርሰናል ከነበረው የጨዋታ ስኬት አንጻር፣ ያለፉት ጨዋታዎች ላይ ከነበረው ድግግሞሽ አንጻር ሰንደርላንዶች በጣም አስቸጋሪ የጨዋታ ቀን ነበር ለአርሰናሎች የሰጧቸው። በእርግጥ አርሰናል በሰንደርላንዱ ጨዋታ ያልተጠቀማቸው ተጫዋቾች ምናልባት የአርሰናልን ወደፊት የማጥቃት እንቅስቃሴ በተለይም የመጨረሻውን የተጋጣሚን የመከላከል አደረጃጀት በትዕግስት ለመስበርና እዛ ውስጥ ጫና ለመክተት የሚደረገው እንቅስቃሴ ጉልበት ይጎለው ነበር፣ ኢነርጂ ይጎለው ነበረ ያ ኢነርጂ አርሰናሎች በተደጋጋሚ ከዛ በፊት የሚያደርጉት የነበረው ከሰንደርላንዱ ጨዋታ በፊት የሚያደርጉት የነበረው እና ይሄ ደግሞ በፋይናል ሰርድ ፔኔትሬሽን ቅድም ስለ ሊቨርፑል ስናነሳ የሊቨርፑል አንዱ ትልቁ ችግር የነበረው የፋይናል ሰርድ የሳጥን ተቾች ነበሩ፣ አይደለም? ስናወራ የነበረው እነዛ በፋይናል ሰርድ የሳጥን ተቾች ውስጥ ሊቨርፑሎች በቀላሉ የሚነካኳቸው ኳሶች የተሻለ ተጋጣሚን ጥራት ያለው ከራስ ሜዳ የመጀመር እሳቤ እንዳይኖረው የሚያደርጉ ነበሩ። ሲቲዎች ሊቨርፑልን ሲያደርጉት የነበረው ያን ነው። ከተጋጣሚ የራስ የጨዋታ ቀጠና ጥራት ያለው እሳቤ ይዞ እንዳይወጣ ያደርጉት ነበር። አርሰናሎች ያን ለማድረግ በሰንደርላንዶች የጨዋታ እንቅስቃሴ ውስጥ ገብተው ያን ሰብረው ሰንደርላንዶች እንደፈለጉት በስትራክቸራቸው ብልጫ ወስደው እንዳይወጡ አላደረጓቸውም። ይሄ በአርሰናልና በሰንደርላንዱ ጨዋታ ወቅት የአርሰናልን ወደፊት ሄዶ የማጥቃት እንቅስቃሴ የገደቡበት አንዱ ምክንያት ኮምፓክት የሆነ ዲፌንስ ነበራቸው። ከኳስ ጋር አብረው የሚቆዩ የመከላከል ሲስተማቲክ የሆነ ስትራቴጂ የሚጠቀሙ የነበሩ፣ አንድ ለአንድ አርሰናልን ምቾት የሚነሱ ከተጫዋቾች ጋር ሁለተኛ ዞናል የሆነ የመከላከል አደረጃጀታቸው የመጫወቻ ስፔስ የሚከለክሉ ነበሩ። በሶስተኝነትና መሰረታዊ ተብሎ የሚነሳው ነገር ምንድን ነው? ገፍቶ አርሰናሎች ከአማካኝ ክፍል ወደ መጨረሻው የማጥቃት ሽግግር ከአጥቂዎች ጋር በሚኖረው ግንኙነት የሚፈለገውን ነፃነት እንዳያገኙ የሚገድቡ ነበሩ። ይህን እንደነ ግሬኔ ዣካ አይነት ተጫዋቾች የሚያደርጉት የነበረው የአርሰናልን የፈጠራ አቅም ያላቸውን ተጫዋቾች ምቾት እንዳይሰማቸው ማድረግ ነበር። ትልቁ ስራቸው የነበረው ለምሳሌ እንደነ ኤቢሬቼ ኤዜ አይነት ተጫዋቾችን በተደጋጋሚ ኖክ ያደረጓቸው ነበር። እንዲሁም በአንድ ቁጥር እየተመለከትኩት ኤቢሬቼ ኤዜ እስካሁን ድረስ አርሰናል ከተቀላቀለ በኋላ ካደረጋቸው ጨዋታዎች ውስጥ ከፍተኛ የሆነ የአንድ ለአንድ የኃይል ንክኬ የተፈጸመበት ጨዋታ የሰንደርላንዱ ጨዋታ ነው ከፍተኛ የሆነ የአንድ ለአንድ የኃይል ንክቄ የተደረገበት ማለት ነው። ስለዚህ ታርጌት አድርገው የመጧቸው ምቾት እንዳይሰማቸውና በአጥቂውና በአማካኙ መካከል ያለውን ያን ግንኙነት እንዳይፈጠር የተደረገበት መንገድ የታቀደ ነበር ማለት ነው። ወደ መጨረሻው የሜዳ ክፍል በሚደረጉት ሽግግሮች ውስጥ አርሰናሎች ስርዓት ባለው መንገድ እንዳይሄዱ አድርጓቸዋል። ስርዓት ባለው መንገድ እንዳያጠቁ አድርጓቸዋል። ስርዓት ባለው መንገድ ኳስ አደራጅተው የተጋጣሚን እንቅስቃሴ ሰብረው ገብተው ተጋጣሚን ሁለተኛው የሜዳ ክፍል እንዳያደርጉ አስገድዷቸው ነበር። እና በአርቴታ የጨዋታ ቅድ የሚለው ነገር አለ። ዳይናሚክ የሆነ ሙቭመንት ይፈልጋል። እንደገና የእንቅስቃሴ ብልጫን በሚወስድበት ሰዓት የኢንተርቼንጀቢሊቲ ወይም ደግሞ የተለዋዋጭነትን ባህሪ አብዝቶ የሚፈልግ አሰልጣኝ ነው እና ያን ኢንተርቼንጀቢሊቲም ማግኘት አልቻለም አብዛኛውን በልውውጥ ባህሪ ውስጥ የነበሩት ስኬታማ ተጫዋቾች ያን የልውውጥ ባህሪና ያ ባህሪያዊ ቀጠናውን መፍጠር አልቻሉም። ያው ለመለዋወጥ በእያንዳንዱ የጨዋታ ሲስተም ውስጥ ከአንድ ቦታ ወደ ሌላ ቦታ በሚደረጉ ሽግግሮች፣ ለምሳሌ የሪካርዶ ካላፊዮሪ ከተከላካይ መስመር ክፍል ወደ አማካኝ፣ ከአማካኝ ወደ አጥቂ የሚደረገው ሽግግር የሚፈልገው ነፃነት አለ። ቀጠና የሆነ ነፃነት ይፈልጋል። በሰንደርላንዱ ጨዋታ ግን ሪካርዶ ካላፊዮሪ ከዚህ በፊት ይጫወትበት ከነበረው ጨዋታ አንጻር እንዲሁም በእንቅስቃሴ ከተመለከት ነው። በፕሪሚየር ሊጉ ካደረጋቸው ጨዋታዎች ከትልል ከሃይ ፕሮፋይል ጨዋታዎች በላይ የሰንደር ላንዱ ጨዋታ ገደብ የጣለበት ጨዋታ ነበር። በእንቅስቃሴ ወርዶ የማጥቃት እንቅስቃሴ፣ የመከላከል እንቅስቃሴ ውስጥ የሚያደርገውን ተሳትፎ ገድቦበት ነበር። እየተመለከት ነው በዚህ ጨዋታ የአርሰናል ትልቁ ጥንካሬ የሆነው የዊንግ አታክ እንደሆነ ያውቁታል ሰንደርላንዶች። ስለዚህ ለነኚህ የዊንግ አታክ ባህሪ ላላቸው ተጫዋቾች ያዘጋጇቸው ሁለት ሁለት ተጫዋቾች ነበሩ። አንድ መደበኛ የመከላከል አደረጃጀት ያላቸው ተጫዋቾች፣ ሁለተኛውና ቤዚክ የሚባለው የነበረው ነገር ግን ምንድን ነው፣ ተመልሰው የመከላከል አደረጃጀቱን ሽፋን የሚሰጡ ሌላ የአማካኝ ባህሪ ያላቸው ተጫዋቾችን ሰንደርላንዶች ተግባራዊ ያደርጉ ነበር። ለምሳሌ አርሰናል በሚያጠቃበት ሰዓት በሚኖረው እንቅስቃሴ የተፈጠረውን አንድ አጋጣሚ እስኪ ላስታውሳችሁ። የሊያንድሮ ትሮሳርድ በሚሄድበት ሰዓት፣ ወደፊት በሚያጠቃበት ሰዓት የሊያንድሮ ትሮሳርድን ማጥቃት ለመቆጣጠር መጀመሪያ የሚከላከለው ትራይ ሆም የሚባል ተጫዋች ነው። ይሄ ተጫዋች ከተከላከለ በኋላ ግን የዚህን ተጫዋች እንቅስቃሴ መስበር ችሎ ወይም ደግሞ ወደፊት በሚሄድበት ሰዓት ጫናው አድጎ ሰንደርላንድን የመከላከል አደረጃጀት ሊያንድሮ ትሮሳርድ ሰብሮ ገብቶ ጫና ውስጥ የሚከታቸው ከሆነ ምን ያደርጉታል ማለት ነው። ተደራቢ የሆነ በመከላከል አደረጃጀቱ የሚያግዛቸው ተጫዋች ይፈጥራሉ ማለት ነው። ይሄ ተደራቢ የሆነ በመከላከሉ የሚያግዛቸው ተጫዋች የሚሆነው ትራኦሬ ይሆናል ማለት ነው። እሱ ብቻ አይደለም ትራኦሬ ይህን ተጫዋች ትራይሆም ካገዘውም በኋላ አብሮት እሱ አጠገብ የሚመጣ ሌላ ተጫዋችም ይኖራል። ግሬኔ ዣካ ሌላ ጆይን የሚያደርግ ተጫዋች ይሆናል ማለት ነው። ስለዚህ በእያንዳንዱ የተጫዋች የማጥቃት እንቅስቃሴ ውስጥ የማጥቃት ጥራት እንዳይኖረው የማጥቃት ቀጠናው ምቾት እንዳይሰማቸው፣ የማጥቃት ቀጠናው በሂደት እያደገ ሄደው አደገኛ የሚባሉ ሲቹዌሽኖች እንዳይፈጠሩና እንዳይደጋገሙ ለማድረግ የሚመደቡ ታክቲካልና ፐርሰናል የሆኑ የተጫዋቾች አጠቃቀም ነበራቸው። ጆይን የሚያደርጉት የመከላከል እንቅስቃሴ ነበረ። ጆይን የሚያደርጉት የማጥቃት እንቅስቃሴ ነበረ። በቡካዮ ሳካ በኩል ለምሳሌ የነበረውን እንመልከት። ሬኒሎ የሚባል ተጫዋች በእንቅስቃሴ በተደጋጋሚ የቡካዮ ሳካን ሩጫዎች ያቆም ነበር። እንዳውም ይሄ ተጫዋች የቢጫ ካርድ ሁሉ ተመልክቷል። የምታስታውሱት ከሆነ ሬኒሎ ስራው የነበረው መከላከል ፕላስ ቡካዮ ሳካን እንዳይሰማው ይሄ ምቾት እንዳይሰማው ማድረግ ነበር። ዲስኮምፎርት እንዲኖረው ማድረግ ነበር። ተደጋጋሚ እንዳውም የሆነ ሰዓት ላይ ቡካዮ ሳካን ሁሉ የቁምጣውን ሾርቱን ሁሉ ይዞ አሽከርክሮ የጣለበት አጋጣሚ እንደነበር እናስታውሳለን። ይሄ ተጫዋች በሚከላከልበት እንቅስቃሴ ምናልባት ቡካዮ ሳካ የተሻለ ወደፊት ሄዶ የተሻለ ማጥቃቱን እየመራ የተሻለ ማጥቃቱን እያሳደገ የሚሄድ ከሆነ ሌላ ከእሱ አጠገብ ጆይን የሚያደርገው ተጫዋች ተፈጥሮለታል። ኤንዞ ሌፊ ይባላል። ይሄ ተጫዋች ይሄ ተጫዋች 28 ቁጥር ለብሶ ሲያስቸግር የነበረው ተጫዋች ነው። ይመጣና ጆይን ያደርጋቸዋል። ከሱ ጎን ደግሞ የሚኖር ሌላ ተጫዋች አለ። ኖሃ ሳዲቅ የሚባል ተጫዋች ይኖራል። ይህም ተጫዋች ስራው ምንድን ነው ማጥቃት ቢሆንም ምክንያቱም ከኢሲዶር ጀርባ ያለ ተጫዋች ቢሆንም ትልቁ ሚናው ግን የዚህ ተጫዋች ትልቁ ሌላኛው ሚና ምንድን ነው? የመከላከል ስፔስ ማጥበብ ነው። የመከላከል ስፔሱን ባጠበቡ ቁጥር ምንድን ነው የሚያደርጉት? እያንዳንዱ የጨዋታ ስትራቴጂ በአርሰናል ደካማ የጨዋታ አፈጻጸም ይኖረዋል ማለት ነው። የሚፈለገውም የነበረው ነገር ያ ነው። አርሰናሎች የመስመር ማጥቃታቸው የተሻለ ጥራት እንዳለው ያውቃሉ ሰንደርላንዶች። ስለዚህ የተሻለውን የመስመር ማጥቃታቸው ግን እንዳያድግ የሚመድቧቸው ተጫዋቾች በሙሉ የሚፈጽሟቸው ስራዎች የታቀደባቸውና የተጠናባቸው ናቸው። አርሰናል በመጨረሻው የሜዳ ክፍል ላይ ባደረጋቸው የኳስ ቅብብሎች ጥራት ከተመለከትን ከሰንደርላንድ ጋር ያደረጋቸው የመጨረሻ የኳስ የሜዳው ቅብብሎች ዝቅ ያሉ ነበሩ። ከፍተኛ የሆነ ንክኪዎች የጎደሉባቸው ነበሩ። የፋይናል ሰርድ ኢንትሪዎቻቸውንም ስንመለከት ሁለተኛው ግማሽ ላይ የፋይናል ሰርድ ኢንትሪዎቻቸው እንዲያድጉ ያደረጉ ሲችዌሽኖችን ፈጥረው ምናልባት ወደ 12 የሚጠጉ የፋይናል ሰርድ ኢንትሪዎችን አድርገዋል እንጂ ከዛ በፊት የፋይናል ሰርድ ኢንትሪ ለማድረግ ለአርሰናል በጣም አስቸጋሪ ነበር። ክሪኤቲቪቲ ዊዝ ዊዝደም የሚሉት ማለት ነው፣ ፈጠራን ከእውቀት ጋር መሰረት ያደረጉ የተጫዋቾች ኳሊቲ አርሰናሎች ይጎላቸው ነበር። እሱ ብቻ አይደለም። ስሩ ቦሎችን ለምሳሌ ብንመለከት ቪክቶር ዮኬሬሽ በሚኖርባቸው ጨዋታዎች ላይ ስሩ ቦሎች እሱን የሚፈልጉ ኳሶች ይመቻቹና ይሄ ተጫዋች በእንቅስቃሴ የተጋጣሚ ቡድን የመከላከል አደረጃጀት ጫና ውስጥ ይከታል። በሰንደርላንዱ ጨዋታ ስሩ ቦሎችን ለመፍጠር አርሰናሎች ድግግሞሻይ የሆኑ የፓተርን ጫናዎች ይፈጠሩባቸው ነበር ይህን የስሩ ቦርድ ሲቱዌሽኖችን ለማዘጋጀት የሚሄዱ ተጫዋቾች ፊት ላይ ቀጠናዊ የሆነ ነፃነት አጥተዋል። ይሄ ቀጠናዊ የሆነ ነፃነት የሚፈልጉትን ወሳኙን ኢንሳይስ የሚያደርገውን ሰው ስለጎደለ ያ ኢንሳይስ የሚያደርገው ወይም ደግሞ የሚያነቃቃው ተጫዋች አለመኖሩ ለሰንደርላንዶች የእንቅስቃሴ ብልጫ እንዲወስዱ አድርጓቸው ነበር። የቪክቶር ዮኬርሽ አለመኖር በሰንደርላንዱ ጨዋታ የነበረው ጫና ግልጽ ነው። ብዙ የስፖርት ቤተሰቦች እንዳውም ስለዚህ ጉዳይ ሲያነሱ ነበርና ዮኬሬሽ ወርክሬቱ በጣም ከፍተኛ ነው። ጎል እያስቆጠረ ባልነበረበት ሰዓት ቪክቶር ዮኬሬሽ የዮኬሬሽን መኖር ኩስችን ሲያደረጉ የነበሩ የስፖርት ቤተሰቦች ነበሩ። የዮኬሬሽ መኖርን ኩስችን የሚያደርጉ የስፖርት ቤተሰቦች ምን ያክል ትክክል እንዳልነበሩ ምን ያክል ትክክል እንዳልነበሩ የሚያሳይ ጨዋታ ነበር የቀዳሚው ጨዋታ። ምክንያቱም የኮሬሽ በሚኖርበት ሰዓት የሚሰጠው ነገር ብዙ ነው። በአርሰናል ለምሳሌ አታኪንግ ሞቢሊቲ ይሰጣል። ይሄ ተጫዋች አታኪንግ ሞቢሊቲ የተከላካይ መስመር የተቃራኒ ቡድን ተጫዋቾች በሚንቀሳቀሱባቸው የቀጠና ቦታዎች ላይ ስለ ቦታ እንቅስቃሴያቸው የእርግጠኝነት ጥያቄ እንዲፈጠርባቸው የሚያደርግ ነው። ስለ ቦታ እንቅስቃሴያቸው እርግጠኝነት ጥያቄ የሚያስነሳበት ዋነኛው ምክንያት የዚህ ተጫዋች የማይቆሙ እግሮች የሚፈጥሩት ጫና ነው። የዚህ ተጫዋች መንቀሳቀስ ያአርሰናል የማጥቃት መሰረታዊ እድገት ነበር ማለት። ሁለተኛው ይሄ ተጫዋች የተከላካይ መስመር ተጫዋቾችን ስራ ይሰጣቸዋል። ሁሌም ቢሆን እሱ ላይ እንዲቆዩ ያደርጋቸዋል። ሁሌም እሱ ላይ እንዲቆዩ በሚያደርግ ሰዓት ሌላ የማጥቂያ ቀጠና ለሌሎች ተጫዋቾች ይፈጥራል ማለት ነው። ይሄ ተጫዋች ምክንያቱም ትኩረቱ እሱ ላይ ከሆነ ያ ትኩረት የሚያመጣው ነገር ምንድን ነው? ሌሎች ጆይን የሚያደርጉ ማጥቃቱን የሚቀላቀሉ ተጫዋቾች እንዲፈጠሩ ያደርጋል ማለት ነው። ይሄ ራሱ ዋን ፓርት ኦፍ የዮኬሬሽ ተጽዕኖ ነበረ። ያን ተጽዕኖ አርሰናሎች ማግኘት አልቻሉም። በሶስተኝነት ኳስ ተሸካሚ ድሪብለር ሆኖ እየተመለከት ነው ነበር አስፍቶ በመጠበቅ እንቅስቃሴውን። ይህንን እንቅስቃሴ ደግሞ ይበልጥ እያሳደገ ተመልክተ ነው ነበርና ያ ጉድለት በአርሰናል የተመለከት ነው ነበረ። የሰንደርላንዱ ጨዋታ ለአርሰናል እያንዳንዱ የጨዋታ ቀን ላይ ምን ሊያጋጥማቸው እንደሚችል ማሳያ ነበር ማለት እንችላለን። ወደ ሊቨርፑል እንሄድ። ሊቨርፑል ጫና ውስጥ ነው። አሁን ሊቨርፑል ሪል የሆነ ጫና ውስጥ ነው። በሲዝኑ አምስተኛ የፕሪሚየር ሊጉን ሽንፈት አስተናግዷል ሊቨርፑል። ለሊቨርፑል ይሄ አክሴፕቴብል አይደለም፤ ምክንያቱም አምና ከነበረበት ውጤት አንጻር፣ አምና ከነበረው የቡድኑ ጥራት አንጻር ሊቨርፑል በዚህ ሲዝን ገና እስካሁን ባደረጋቸው የሊግ ጨዋታዎች እስካሁን በተደረጉት ፉክክሮች እንግዲህ ይህን ያክል ሽንፈት ማስተናገድ በጣም ከባድ ነው። እንደምታውቁት ወደ 11 ጨዋታዎች ነው የተደረጉት የሲዝኑ የሊጉ ጨዋታዎች። አሁን አርሰናል 26 ነጥቦችን ይዞ እየመራ ነው የሚገኘው። ሲቲ በ22 ነጥብ እየተከተለ ነው። ቼልሲ 20 ነጥብ አለው። ሰንደርላንድ 19 ነጥብ አለው። ቶትናም 18 ነጥብ አለው። አስቶን ቪላ እና ማንቸስተር ዩናይትድ እንዲሁም ሊቨርፑል እንዲሁም በርንመዝ ተመሳሳይ 18 18 ነጥቦችን ይዘዋል። ይሄ እስከ ዘጠነኛ ደረጃ ላይ ያለው ውጤት ነው። ለአርነ ስሎት ከባዱ የሚባለው ነገር ምንድን ነው? ሽንፈቶቹን እያስተናገዱበት የሚገኘው መንገድ ከዚህ በፊት ሊቨርፑል ሽንፈት አስተናግዶበት የማያውቀው መንገድ መሆኑ ነው። ሊቨርፑል በጨዋታ ፍጹም ብልጫ እየተወሰደበት ነው። ፍጹም ብልጫ ነው እየተወሰደበት ያለው። ለምሳሌ በትናንትናው ማንቸስተር ሲቲ ጨዋታ አንድ ቁጥር፣ ቀደም ሲል ነግራችኋለሁ፣ የፋይናል ሰርድ ኢንትሪዎች የሊቨርፑል የአምና የእንቅስቃሴ መገለጫ ነበረው። በፋይናል ሰርድ ኢንትሪ ሊቨርፑል የመጨረሻውን የሜዳ ክፍል በሚገባ በነፃነት ፔኔትሬት አድርጎ የሚገባ ደጋግሞ የሚያደርግ በ30 በ20 ደቂቃዎች የፋይናል ሰርድ ኢንትሪዎችን 18 19 ቀጠናዊ የሆኑ ሽግግሮችን የሚያደርግ ቡድን ነበር። ትናንትና አንድ ስታት የሊቨርፑልና የማንቸስተር ሲቲ ጨዋታ ማንቸስተር ሲቲ 15 የፋይናል ሰርድ ኢንትሪዎችን ባደረገበት የመጀመሪያዎቹ 17 ደቂቃ ሽግግሮች ውስጥ ሊቨርፑል ሁለት ነው ያደረገው። ሊቨርፑል ሁለት ነው ያደረገው። ይሄ የሊቨርፑል የማጥቃት እንቅስቃሴ ምን ያክል ነፍስያ እንደጎደለው የሚያሳይ ነው። የሊቨርፑል የተሰበረው የማጥቃት እንቅስቃሴ የሊቨርፑል ከአማካኝ ወደ አጥቂ የሚደረገው ሽግግር ሕይወት አልባ መሆን ምን ያክል አደጋው ከፍተኛ እየሆነ እንደመጣና ለአርነስሎት ይሄንን መቋቋም ይሄንን የተሻለ ለማድረግ በሚደረገው ጥረት ውስጥ ከፍ አድርጎ የማሳየት ስራ ከዚህ በኋላ በምን መንገድ የሚከውኑት ነው ለሚለው ምላሽ የሚፈልግ ነው። ሊቨርፑል ዘንድሮ ብዙ ተጫዋቾች ትልቅ ነገር የሚጠበቅባቸው ሆኖ ነው ሲዝን የጀመሩት። ምክንያቱም ከዝውውሩ ጫና አንጻር፣ ከዝውውሩ ዋጋ አንጻር፣ ከዝውውሩ ተጠባቂነት አንጻር የሊቨርፑል የተሻለ መሆን ይሄ የማይቀር ነገር ነበር። ኢነቬተብል የሚሉት ማለት ነው ፈረንጆቹ የማይቀር የሚባለው ነገር ሊቨርፑል ካወጣው ዋጋ አንጻር ሊቨርፑል ማሳየት የሚገባው ነገር ማደግ የሚገባው ነገር ይሄ የሚጠበቅ ነገር ነበር። ነገር ግን አሁን ላይ ባለው የሊቨርፑል የቡድን እድገት፣ አሁን ላይ ባለው የሊቨርፑል የጨዋታ መፍትሄ ሰጭነት በጣም ወሳኝ የሚባለው ነገር ምንድን ነው? የመጀመሪያዎቹን እንቅስቃሴዎችን እንኳ መድገም አቅቶታል። የመጀመሪያዎቹን እንቅስቃሴዎች መድገም ያቃተው ሊቨርፑል የእንቅስቃሴ እድገት ውስጥ እንዳለ ያሳያል። በመከላከል አደረጃጀት በቀላሉ ተሰብሮ መሄድ ሊቨርፑል ሆኗል። በአማካኝና በተከላካዮች መካከል ያለው ያ ሽግግር ጎድሏል። አጥቂዎች ተጋጣሚን ጫና ውስጥ የሚከቱባቸው የጨዋታ ኳሊቲዎች እየወረዱ እየወረዱ ነው። የመሐመድ ሳላህ ያ ኤነርጄቲክ የነበረው የማጥቃት ዞናዊ ቆረጥ አድርጎ የሚገባባቸው የአግድሞ ሹሩጫዎቹ እና ፍጥነቶቹ ከድተውታል። ሊቨርፑል እንደ ቡድን ታሟል። ይህንን ህመም አሰልጣኝ አርነስሎት እንዴት ነው ማስተካከል ያለባቸው የሚለው እንደገና ሊቨርፑልን የማዋቀር በተለይም ደግሞ እንደገና ሊቨርፑልን የመስራት ግዴታ ውስጥ ይገባሉ ማለት ነው። በ11 ጨዋታ አምስት ሽንፈት ለአንድ ሻምፒዮን ለነበረ ቡድን የማይታመን ነው። ይሄ ብቻ ሳይሆን አንድ ሻምፒዮን የነበረ ቡድን 390 ሚሊዮን ፓውንድ አውጥቶ ተጫዋቾችን ባዘዋወረበት ሲዝን ከዚህ በተሻለ ፐርፎርም እንዲያደርግ ነበር የሚጠበቀው። ይህን ማድረግ አልቻለም። የመከላከል አደረጃጀቱ ከአማካኝ ክፍሉ ጋር ያለው ግንኙነት ላልቷል። ይህም በራሱ የሊቨርፑል አንዱ ትልቁ ጫና ሆኖ እየተመለከት ነው ነበርና አሰልጣኙም እንደተናገሩት በጣም ብዙ ስራ ይቀረናል ብሏል። በጣም ብዙ ስራ ይቀረናል። ይህንን ለማድረግ አብረን መቀጠል ማንችል ከሆነ ከዚህ የበለጠ የከፋ ነገር ሊመጣ ይችላል የሚል አስተያየት ሰጥተዋል። ሊቨርፑል እጅግ እጅግ ታሟል። አማካኙ ተሰብሯል። ተከላካዩ በቀላሉ ተደፍረዋል። አጥቂው እንዲሁ ምን ማድረግ እንዳለበት ተስኖታል። ስለዚህ ሙሉ እድሳት የሚፈልግ ምናልባት ይሄ የኢንተርናሽናል ብሬክ ሊቨርፑልን ወደ እድሳት የሚያመጣ ሊቨርፑልን ወደ ተሻለ የቡድን ቅርጽና እድገት የሚያመጣ ይሆናል ተብሎ ነው የሚታሰበው። እንዴት አያችሁት የሳምንቱ መጨረሻ የሊጉ ጨዋታዎችን? እስኪ ሀሳብ ስጡበት። ጥሩ ቀን ይውላችሁ። በሌላ ፕሮዳክሽን እንመልሳለን።